በሀገራችን ተወዳጁ ጣቢያ በሆነው በኢቢኤስ ቴሌቪዥን በተደጋጋሚ ጋዜጠኞችን በማባረር ስሙ እየጠፋ እንደሆነ በተለያዩ የመገናኛ ብዙሃን እየተደመጠ ይገኛል። ታዲያ ተወዳጇ ጋዜጠኛ መቅደስ ደበሳይ በሆነ ወቅት ላይ ይህንን ስራ ትታ በመሄዷ ምክንያት እጅግ በጣም አድናቂዎቿ በጣም በመበሳጨትና በንዴት በሶሻል ሚዲያ ላይ ለምን ወጣች እንዴትስ ነው እየተባለ ሲወራ ቆይቷል። ታዲያ መቅደስ ደበሰ ለመልቀቅ ያበቃት ጉዳይ ምንድን ነው የሚለውን ከራሷ አንደበት ከወዳጆቿ የደረሰን መረጃ አለ። ውድ ቤተሰቦቻችን እንዴት ሰነበታችሁ? ዛሬም እንደተለመደው ይጠቅማችኋል ያልናቸውን መረጃዎች አሰባስበን በተለመደው ሰዓት ተገኝተናል። ውድ ቤተሰቦቻችን ዛሬም የምንጠይቃችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንግዲህ ፕሮግራማችንን ወይ ደግሞ ቪዲዮቻችን ለብዙዎች እንዲደርሱ እንድትተባበሩን ስንል በአክብሮት እንጠይቃለን። መቅደስ ደበሳይ እንዴት ኢቤስ ልለቃለት ወጣች አለች። በአንድ ወቅት ላይ ኢቢኤስ ቤቴ ነው እጅግ በጣም ወደዋለሁ። ስራዬንም ከኢቢኤስ ጋር ደግሞ የምወደው ሙያ እጅግ ተጣጥመዋል። ስትልም የምትደመጥ የነበረችው የኢቢኤሷ ፈርጥ ጋዜጠኛ መቅደስ ደበሳይ የምትወደውን የቴሌቪዥን ጣቢያ በአንድ ጊዜ እንዴት ለቃ ልትሄድ ቻለች? ይህ እንግዲህ የኢቢኤስ ቴሌቪዥን ተከታታዮች ላይ ጥያቄ የጫረ ጉዳይ ሆኖ አልፎ ነበር። አሁን እንግዲህ በድጋሚ የኢቢኤሷ ጋዜጠኛ የሆነችው መቅደስ ደበሳይ ስለ ጉዳዩ እንዲህ ስትል ተደምጣለች። እንደተለመደው እሁድን በኢቢኤስ ላይ አምረንና ተውበን ስንታይ ውስጡም እንደዛ ያሸበረቀ የሚመስላቸው ብዙ ተመልካቾች እንዳሉ አስባለሁ። ነገር ግን እጅግ በጣም እየተለያየ ነው። ውስጡ ውስጥ እጅግ አሰቃቂ የሚያስጠሉ ጉዳዮች እለት እለት ይፈጸማሉ። እኛም ያንን እያስተናገድን ነው። አምረን ተውበን እንደዚያ ፈገግ ብለን ብዙ ነገር ችለን ፈገግ እያለን ለእናንተ ቆንጆ ቆንጆ ፕሮግራሞችን ስናቀርብ የነበረው ስትል ትደመጣለች። በህይወቷ ላይ እጅግ ብዙ ነገር የተከሰተባት ቀን በቀን ልጥሏት በሚፈልጉ በብዙ ሰዎች ዘንድ ትልቅ የሆነ የሚያስጠሉ ጉዳዮች በህይወት የሚፈጸሙም፣ ነገር ግን ለትለት እኔም እየታገልኩኝ ሁሉን እያሸነፍኩ ከፈጣሪ ጋር ለዚህ በቅቻ አለሁ። ዛሬም ትልቅ ቦታ ገባው እንጂ ያነሰ ቦታ አልገባውም። ነገር ግን እጅግ በጣም የሚያስጠላው እስካሁን ድረስ የኢቤስ ጋዜጠኞች ሲባረሩ የነበሩበትን ምክንያት ቅድሚያ አለማወቅ ነው። ለምሳሌ እነ ሀና ዮሐንስ እናፍቆትም በፈቃደኝነት የለቀቀችው እንዲሁ ከጸብ የማይሻል ነገር የለም በማለት ነው እንጂ ትዕግስቱ ኑሮት አይደለም። እጅግም የሚያስጠላ ነገር ሆኗል ስትል ትደመጣለች። ታዲያ ለዚህም ደግሞ ሌላ ተጨማሪ ምልክት የሰጠችን ለውላ ገዙ ናት። እሷም እንዲህ ስትል ተደምጣለች። መቅደስም ለአንድ ወር እረፍት ብላ በወጣችሁበት ቀረች። ዳንኤልም እንግዲህ ስራ አለኝ ሲል ዛሬም ሳይመጣ ቀርቷል። ይህ የሆነው ለምንድን ነው ስትል ተደምጣለች። ሰዎች ዳኒ ስራ አለኝ ብሎ አልመጣም። አንተ ማያያዝን ሰራል ተማና እንግዲህ የኤቢኤስ ጋዜጠኞች እየለቀቁ ያሉት አንድ በአንድ ለምንድን ነው ይህ እጅግ በጣም የሚያስጠላው ክስተት በዚህ በትልቁ ቴሌቪዥን ጣቢያ ላይ ለምን ተከሰተ? እንግዲህ አሁን አሁን ላይ አብዛኞቹ የቴሌቪዥን ፕሮግራሞች በሀገራችን ላይ በአማርኛ እየተሰሩ ቢሆንም እጅግ በጣም እየተወዳደረ የሚገኝ ተብሎ የሚታሰበው በተመልካቹ ዘንድ አባይ ቲቪና ኢቢኤስ አሁን እየተቀናቀኑ ነው። ፕሮግራሞችንም ሲቀባበሉ ይታያሉ። ለምሳሌ በሼፍ ዚ የሚዘጋጀው ፕሮግራም እንዴትስ ነው ወደ አባይ ቲቪ ሙሉ ለሙሉ ፕሮግራሙን ይዞ ሄደው ሲባል ሲጠየቅ ለምንድ ነው ይሄ የሆነ ያለው? የኤቢስ ውስጥ ጉድ መቼ ነው የሚያበቃው? ውጭ ላይ እንደሚታየው ውስጡም ቆንጆ ሆኖ ጋዜጠኞቹም ለረጅም ጊዜ የሚቆዩት ሲባል እንግዲህ ይህ የሆነ ያለው። እስካሁን ድረስ ጋዜጠኞቹ አንድ በአንድ ወጥተው መናገር ስ ያልቻሉት ለምንድ ነው? ደፍረው ከተናገሩት መሀል ሀና ዮሀንስ እናስታውሳት። ሀና ዮሀንስ እንግዲህ በማተቤ ምክንያት ነው የለቀቁት ብላ እጅግ በጣም በብስጭት ስትናገር ትደመጣለች። እንግዲህ ወዳጆቿ፣ ይህ ብቻ ምክንያቶች ቢሆን ከዚህ በፊት ማሀተብሽን ከአንገትሽ ላይ አውጥተሽ ሲሰሪ ለምን ቆየሽ? ሌላ ምክንያት ካለሽ ንገሪን። ይህ አያሳምንም ይላሉ አብዛኞቹ። ነገር ግን ከዚህ የተሻለ ነገር ምንም ልትናገር አልቻለች። በዚህም የተነሳ ኤቢኤስ ከጀርባው ሌላ ትልቅ ታሪክ እንዳለው አብዛኞቹ ሰዎች ማስተዋል ችሏል። ታዲያ ይቺም አርቲስት የራሷን የዩቲዩብ ቻናል ከፍታ እየሰራች ትገኝ የነበረችው አርቲስትም አሁን ላይ ወደ ሀገረ አሜሪካ በራለች። ከኢቢስ የለቀቁ ሌሎች ጋዜጠኞችም የራሳቸውን ስራ እየሰሩ እንደሚገኙ መረጃው ደርሶናል። ነገር ግን ወደ መቅደስ ደበሳይ ስንመለስ ይቺ ጋዜጠኛም አባይ ቲቪ የተሻለ ገንዘብ ስለከፈለኝ አይደለም ኢቢኤስን ጥዬ የሄድኩት ኢቢኤስ ውስጡ ሌላ ታሪክ ስላለው ነው እንጂ ማንም በገንዘብ ደልሎኝ አይደለም። የሚወደውንም የቴሌቪዥን ጣቢያ ትቼ የሚሄደው ለገንዘብ ስል አይደለም ስትል ስትል ትናገራለች። በቀልዷና በፕሮግራም አያያዟ እጅግ በጣም የምንወዳትና የምናከብራት ኢቢኤስ ላይ ስራዋን የመጀመሪያ ያደረገችው ቆንጆ ጎበዝና አሳማኝ የሆኑ ስራዎችን ስትሰራ የቆየችው የኢቢኤስ ጋዜጠኛ መቅደስ ደበሳይ ከኢቢኤስ ጋር ሰጣ ገባ የጀመረችው በጣም በጣም እጅግ በጣም የቆየ ጊዜ ቢሆንም፣ አሁን ላይ ግን እጅግ በጣም ጎልቶ ውል እስክትፈጽም ድረስ ከሌላ የቴሌቪዥን ጣቢያ ጋር ያደረሳት ችግር ምንድን ነው ሲባል ኢቢኤስ ቴሌቪዥን ከካሜራ ጀርባ በሚሰራቸው ለ ወይ ደግሞ ለጋዜጠኞቹ በሚሰጠው ክሬዲት ማነስ ምክንያት እንደሆነና እጅግ ብዙ ጭቅጭቅ እንዳለበትም ሰምተናል። ታዲያ የኢቢኤስ ጋዜጠኞች ወጥተው ኢቢኤስን የማያጋለጡበት ምክንያት ተምን ለምንድነው ተብሎ ሲጠየቅ ኢቢኤስ በጋዜጠኞቹ ላይ እጅግ በጣም ትልቅ ማስፈራራትን እያደረሰ እንደሆነም ከውስጥ አዋቂዎች ሰምተናል። ውድ ቤተሰቦቻችን፣ እቺን ትልቋን አርቲስት ወይ ደግሞ ጋዜጠኛ ሀና ዮሀንስን ባባረረበት ወቅት እጅግ ስሞ እየጠፋው ያንን ሰሞ ነበር። የኢቢኤስ ቴሌቪዥን ይህን እንደሚያደርግም አንድም ግለሰባዊ አቅም ነበር። ከዚያም ቀጥሎ እንግዲህ ናፍቆት፣ ሌሎችም እነ ጃፒ ልጅ የነበረው ጃፒ፣ ሌሎችም እነ ራኬብ ሁሉ ለምን ተባረሩ ተብሎ ሲጠየቅ ኢቢኤስ ከካሜራ ጀርባ በሚያሴራው ሴራ ምክንያት ነው። ጋዜጠኞቹም እንዳይታወቁ ሲባል ብዙ ዝግጅቶች ባለቤት እንዳይሆኑም ብዙ ጋዜጠኞችን በመቅጠርም ለጋዜጠኞቹ ክሬዲት ላለመስጠት ሲባል ሁሉንም በየፊናቸው እንደሚበትናቸውም ተናግሯል። አንድ ጋዜጠኛ ሶስት አራት ስራ ኮ ሸፍኖ መስራት ይችላል። ለምንድን ነው ታዲያ ለየፕሮግራሙ አንዳንድ ሰው የሚቀጠረው ተብሎ ሲ አይጠየቅም እንግዲህ ጋዜጠኞቹ እውቅናን በትልቁ እንዳያተርፉ ሲባል ነው። ይህን የሚያደርጉት ሲሉም፣ ለወቀሳ እጅግ በጣም የቀረበ ሚዲያ ነው ስባልም እጅግ ትልቅ ነውር እየፈጸመ ነው ሲባልም ይወቅሳል። ኢቢኤስ ቴሌቪዥን ታዲያ በዚህ ልክ መውረድ የለበትም ሲሉ የሚደመጡ ትልልቅ ጋዜጠኞች፣ ኢቢኤስ ጋዜጠኞቹ ላይ እጅግ ትልቅ ጥቃት እያደረሰ እንደሆነ እንድናቅ የሚጠቁሙን ሌሎች የቴሌቪዥን ጣቢያዎች አሉ። ለምሳሌ የኢትዮጵያ ብሮድካስት ኮርፖሬሽን ስናየው ለረጅም ዓመታት ሰራተኞችን ይዘው መቆየት የቻለው ሰራተኞቹን በፍቅርና በጸባይ መያዝ ስለቻለ ነው ሲሉም ይደመጣሉ አብዛኞች ከሌሎች ሚዲያዎች ጋር ኢቢኤስን በማነጻጸር ማለት ነው። ታዲያ ውድ ቤተሰቦቻችን ኢቢኤስን እንደዚህ ግብዝና ራስ ወዳድ ያደረገው ነገር ምንድን ነው ብለን ስናስብ ምናልባትም ሌሎች ተፎካካሪ የቴሌቪዥን ጣቢያዎች እየመጡ ስለሆነ በደንብ ደምቆ መታየትን እየጠማው ሊሆን ይችላል ሲሉም አንዳንድ አዋቂዎች ይናገራሉ። እስተ መጨረሻ ወደ እውነታው ለዚህ ሁሉ ውዝግብ ምክንያት ወደ ሆነችው የ ልውሰዳችሁ የኢቢስ ጋዜጠኞች ታዲያ ቀን በቀን እንዲለቁ ምክንያት የሆነችው አሴት ማናት? ይቺም ሴት ባለቤት የሆነው ዋናውን ድርሻ ያእዘው ሰው ባለቤት የሆነችው ወይዘሮ ማክዳ ናት። ይቺ ሴት እንግዲህ ከሆስቶቹ ጋር በተለያዩ የሶሻል ሚዲያዎች ላይ እየተገናኘችም እንደምታመናጭቃቸው፣ እንደምትሰድባቸው፣ እንደምታሸማቅቃቸውና ኮንፊደንስ ሳይኖራቸው እንዲሰሩ እያደረገች እኛ ከሌለን እኮ እናንተ አትታወቁም እኛንን ለዚህ ያበቃናችሁ እያለች እየተሳደበች እንደምታሸማቅቃቸው ሊያስተዳድር ደርሰንበታል። ውድ ቤተሰቦቻችን፣ ታዲያ መቅደስ ደበሳይ በቅርቡ ከኢቤስ ጋር በነበራት ስብሰባ ላይ ሳጨረስ ለመውጣቷ ምክንያት የሆነው የነሱ ንግግር እጅግ ጥላቻ የተሞላበትና በመጥፎ አንደበት መጥፎ ስድቦችን መስማት መቋቋም ስላቃጣት ትረቅ ታወጣለች። ይቺም ሲሄት እንዲህ በቀላሉ እኛ ነገርናቸው እንጂ የተለያዩ ለምሳሌ እነ ሊያ እንዲሁም ደግሞ ባለቤቷ የሆነው ከካሜራ ጀርባ ይሰራ የነበረው ሳሙኤል ደበበ እና ሌሎችም እንዲለቁ ምክንያት የሆነች ለንግግሯ የማትጠነቀቅ ክፉ ሴት እንደሆነችም ተነግሮናል። ውድ ቤተሰቦቻችን ወይዘሮ ማክዳ እንግዲህ ይህን እያደረገች ነው፣ ጋዜጠኞቹ እንዲለቁ ምክንያት እየሆነች ያለችው። እኛ እንዲሁ አሳጥረን ነገርናችሁ እንጂ ውስጡን ከዚህ እየበለጠ አስቀያሚ ቃላቶችን እንደምትጠቀምም ደርሰንበታል። ወደ ቤተሰቦቻችን ይችን ታላቋን የኢቢኤስ ሆስት የሆነችውን መቅደስ ደበሳይ በማባረሩ ምክንያት ኢቢኤስ ተመልካች ያጣ ይሆን? እንግዲህ ይህ የሁሉም ሰው ጥያቄ ነው። እናንተም ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። ውድ ቤተሰቦቻችን፣ ሁሌም እንደምንለው ሳምንቱ የአማራ የተዋበ ጥሩ ጥሩ ነገር የምናስብበት ያሰብ ነው። ጥሩ ነገር ተሳክቶ ደግሞ ደስ የምንሰኝበት ሳምንት እንዲሆን ምኞታችን ነው። ለአዲሷ ጋዜጠኛ ለምህረት ዮሀንስን መልካም ስራ እንዲሆን እየተመኘን ለዛሬ የነበረንን ፕሮግራም በዚህ ቋጨን። መልካም ሳምንት።